ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? ፈጣሪ ከእንደዚ አይነት ድንገተኛ አደጋ ፈጣሪ ጠብቃችሁ። የእውነት እንደዚ አይነት አደጋ የሚያስጠላ ነገር እኮ የለም። ሆነ በድንገት ሕይወትን ይነጥቃል። ሕይወትን የሚያጨልም ክፉ እንደ ድንገተኛ አደጋ መጥፎ የለም እና አብሬሽን ግዴን የእውነት እኔ ያላመንኩትም ማለት ነው። ያው ብዙ ጊዜ ቲክታክ ላይ የውሸት ሰውን የሚገሉ ሰዎች አሉ ለፎሎው እና ለላይክ ብለው እና በጣም ነው ያዘንኩት ድምፁን ሲሰማ ማመን ያቃተኝ ምርጥ ወንድማችን የእውነት በአፍ ብቻ ሳይሆን በተግባር የሚያሳይ ድሮ ማለት አሁን ሳይሆን ድሮ የምታውቁ ታውቁታላችሁ ለአስራ ምናምን ዓመት እንግዲህ ለእህቶቻችን ለእኛ ለስደተኞች ስጮ በተግባር በቃ በአካል አረቦቹ ቤት ድረስ ላይ የሄደ እህቶቻችን ህይወት ያተረፈ ስንት የገቢ ማሰባሰቢያ እያደረገ የስንትን ህይወት ያተረፈ፣ ያው ምታቁት ታቁታላቸው። እኔ ያልነግራቸው እኔ ቅርብ ጊዜ ማለት አምስት አራት ዓመት ይሆናል እሱን መከታተል የጀመርኩት ማለት ነው። በጣም ምርጥ ጀግና ወንድማችን ነው። የምር በጣም ነው ያሳዘነኝ። እንግዲህ እህቱና እሱ ከፍተኛ አደጋ ደርሶበታል። እሱ ደህና ነው ግን ምስትየው የጀርባ አጥንቱ ተሰባብሮ ብረት ገብተውበታል በጣም ያሳዝናል ሰው ልጅ አንዳንዴ በቃ እቺው ነች እኮ እኛ የምንመጻደቀው ሰው ነን በቃ ለዚህችው ነው የሆነ ጊዜ አካላችን ሙሉ አካል አለን ቆንጆ ነን ብለን የምንመጻደቀው ከደቂቃ በኋላ ለምናጣው አካላችን ማለት ነው ፈጣሪ የእውነት ከእንደዚህ አይነት አደጋ በጣም ጥሩ ልጅነች ሚስቱ። እንግዲህ በጣም በሚያሳዝን ሁኔታ ጀርባዋ አጥንት ተሰባብሮ ብረት ገብቶላታል። ከዛ በኋላ ደግሞ የሚያሳዝነው ነገር ባለው ነገር ወጪውን ብዙ ነገር አለበት። የገቢ ማሰባሰቢያ ሲደረግለት ነበረና አሁንም እንግዲህ ወንድም እህቶች፣ እባካቸውን አብሬሽን መርዳት የምትፈልጉ እርዱት። ምንድን ነው ቤቱ ከገባች በኋላ ደግሞ የኩላሊት ኢንፌክሽን ደርሶባታል ማለት ነው። በጣም ያሳዝናል። ሁለት ህመም ማለት ነው። ከዛ በኋላ ተመልሳ ኮማ ውስጥ ነው ያለችው አሉ። ራሷንም አታውቅም። እንግዲህ ፈጣሪ ድረስለት። አብሪሽ ወንድማችን፣ የእውነት የላንተ አይገባም። የእውነት ለምንድን ነው ግን መልካም መልካም ስራ የሚሰሩ ሰዎች መጥፎ ነገር የሚደርስባችሁ? የምር አብርሽ ቀራው እኮ ሌላ ሰው ለማሽቃበት ነው። ግን እሱ ስናገር ስደትን ስላየ ስለኖረበት ከልቡ ነው። ደግሞ አይታችሁ ከሆነ የምናደደው ሲናገር ማለት ነው። ለእኛ የሚናገረው ነገር ሁሌ ምክሩ ማለት ነው ከልቡ ነው። አብሪሽ የቀራው ወንድማችን የእውነት ፈጣሪ ምስትን አንተንም ደግሞ ጨርሶ የማርል የእውነት እሱም ያው ተጎርቷል። እሱ ያው አነስተኛ ቢሆኑ ጉዳቱ ከፍተኛ ባይሆንም እሱም ተጎድቷል። የምስትዮ ነው በጣም የከፋው። ደግሞ ከሁሉም የከፋ የኩላሊቱ ነገር ነው። እባካችሁ ደግ ኢትዮጵያውያን፣ አብሪሽ ቄራው ዛሬ አይደለም የድሮ የጥንቱ የእውነት ለአረብ ሀገር ሴት የቆመ ምርጥ ወንድማችን፣ ጀግና ወንድማችን ነው። ያው ተሸልሟል። የዛሬ ዓመት ነው ምናምን አካባቢ እነ ሳራ እነ ሳሚ ያያቸው አይታቸዋል። አብሪሽ ቄራው ስደተኞች በሚያደርገው ትብብርና መልካምነት ተሸልመዋል። ባለፈው የዛሬ ዓመት ነው ምናምን ዱባይ ላይ እንደዚህ ተሰባስበው ስደት ላይ የሚኖሩ እህቶች ወንድሞች ምናምን ተሰባስበ እንግዲህ ተሸልመዋል ማለት ነው። ከዚህ በላይ የሚገባዋል። አብሪሽ ያው ቤሩት ነው የሚኖረው። በተለይ ቤሩት ለምኖሩ እህቶቻችን ቤት ድረስ እየሄደ ነው እንግዲህ ማዳም ቤት ድረስ እየሄደ ስንት ህይወት መሳውትነት እያደረገ ነው ያተረፋቸው ከስንት አደጋ ሲታመሙ ደግሞ ብር በማሰባሰብ ብቻ ብዙ ነገር። ከድሮ ጀምራችሁ የምትከታተሉት አብርሽን ታቁታላችሁ። የእውነት የሆነ ማመን ያቃተኝ ቲክታክ ላይ ሳይ ማለት ነው አረጦስውጦስ ውሰዱት ነው ያልኩት። ደጋግሜ አየሁት። ከዛ የራሱን ቦይስ እና ጓደኛውን ሳይ ነው ያመንኩት። እና ማመን ያቃተኝ የእውነት አብርሽ ወንድማችን የእውነት ከዚህ በላይ ምን እንደሚል አላቅም። ፈጣሪ ካንተ ጋር ይሁን። አይዘው፣ አንዳንዴ መልካም ሰዎች ይፈተናሉ። ብቻ አላቅም። ጥሩ ስራ የሚሰሩ ሰዎች ይፈተናሉ። መፈተን ለመልካም ነው። አይዘው፣ ፈጣሪ ይርዳ። በማሳቅም በማዝናናትም በቁም ነገርም አብሪሽ እንግዲህ የሚያዝናናን ወንድማችን ነው። አይዘው፣ ፈጣሪ ጠብቅ። እና በነገራችን ላይ እህቶቼ ዘንድሮ ለምን እንደሆነ ያላቅም ብቻ የሆነ የሚዘገንን አደጋዎች እያየሁ ነው። ኢትዮጵያ ውስጥ በቅርቡ ብዙ ሰዎች እያለቁ በመኪና አደጋ። ኧረ በስመ አብ ወልድ፣ ብዙ ሰዎች በቅርቡ በቅርቡ ብቻ ሁለት ነው ሶስት መኪና አደጋዎች ደርሰዋል። እና እንደ መኪና አደጋ ክፉ እና የሚያስጠላው ነገር እኮ የለም። እንደ በነገራችን ላይ መኪና ብቻ አይደለም አደጋ እህቶቼ፣ ቤት ውስጥ ኤሌክትሪክ፣ ብዙ ነገር አለ ድስቴ ሚታፈነው የሚሽከረከረው፣ የሚቆለፈው ደስታ ላለ ብቻ ብዙ አይነት አደጋዎች አለ። መኪና ብቻ አይደለም እህቶቼ ጋዛለ ስንት የሚፈነዱ ነገሮች አሉእና እና ራሳችሁን ጠብቁ። እንግዲህ በተረፈ ፈጣሪ ጠብቀን ማለት አደጋ ይደርስብናል ብለን እኛ እንግዲህ አናስበው። አደጋ በድንገት ነው የሚደርስብን። ፈጣሪ ጠብቀን ነው እኛ ራሳችን ስለጠበቅን አይደለም። እና እህቶቼ ራሳችሁን ጠብቁ። ፈጣሪ ይጠብቃችሁ። ሁላችንም ፈጣሪ ይጠብቀን። ሌላ ምን ይባላል? አብረሽ ወንድማችን ደግሞ አንተንም ከነምስት ፈጣሪ ድረስላችሁ። ያው ወጪው ከባድ ነው አሉ። በጣም አልቻለም። የገቢ ማሰባሰቢያ ስደረግ ነበረ፣ ቲክቶክ ላይቭ ላይ ተሰባስበ ማለት ነው። ፈጣሪ ድረስለት። ሌላ ምን ይባላል? እኔ እንጃ። ብቻ የሆነ በቃ እንድድሮ ማለት ነው። እኔ እንጃ። ለህይወት እንደዚህ መጨነቅ እኔ አቆምኩ የውነት። ለዚህ ነው እንደምንጨነቅ። ወላለ አንዳንዴ የሆነ ጤንኛ ሰው ሞተ ምናምን ሲባል ሲሰሙ አብዝታችሁ መጨነቅ ታቆማላችሁ። ና እህቶቼ፣ ራሳችሁን ጠብቁ። ህይወት አጭር ነች፣ ና ብዙም ራሳችሁን አታስጨናንቁ። ብዙ እህቶቻችን በጭንቀት በተለያየ ነገር ራሳችሁን ምታስጨንቁ አላችሁና፣ አይዟችሁ ነጊያችሁን ለፈጣሪ ስጡ። ማለት ለነጌ አታስቡ አይደለም ግን፣ አብዝታችሁ ራሳችሁን አታስጨንቁ። የእውነት እኔ መጨነቅ አቆምኩኝ አብዝቼ መጨነቅ ማለት ነው። እና በቃ ህይወት እንዲሁ ነች እና ራሳችሁን አታጨናንቁ። ራሳችሁን ባገኛችሁ ሰዓት ራሳችሁን ፈታ ለማድረግ ሞክሩ አይዟችሁ። ወንድማችንም ደግሞ አብረሽ የእውነት ሌላንታ አይገባም ፈጣሪ እርዳኔ ሌላ ምንም ምለው ነገር የለም። እኔ ሁሌ ነው የምከታተለው እና በቃ እያንዳንዱ የሚያቀርበውን ነገር እንደ በጉጉት ነው የሚጠብቀው። በየቀኑ የሚለቀውን ቪዲዮ እከታተላለው እና በቃ ለበዓል ምናምን የለቀቁትን ቪዲዮ እያየው ማለት ነው። በጣም ነው የገረመኝ። በጣም ምርጥ ደስ የሚሉ ጥንዶች ናቸው እና ብቻ የሆነ አሳዘኑኝ። ሁለቱም በጣም ነው ደስ የሚሉኝ። ሚስቱ ምስኪን ነች። በጣም መልካም ሴት ነች እና ሳይሆን ማምን ያውቃት የእውነት በቃ ሁሌ የሚታዩት ሰው እኮ የሆነ ነገር ሲደርስባችሁ እንትን ይላቸዋለ። እኔ ሁሌ ስለሚከታተላቸው በጣም ነው አንጀቴን የበሉኝ። ማርያምን አብሪሽ የእውነት ፈጣሪ እርዳ። ሌላ ምንም አልልም። በጣም ጀግና ወንድማችን። በጣም ግልጽ ነው ደግሞ ብዙዎቿችሁ። ግልጽ ከመሆኑ የተነሳ ስንት የዩቱብ ቻናሉ ተዘግቶበታል። ስንት ሶስት መቶ አራት መቶ ሳይስክራይብ ድረስ ያላችሁ ዩቱቦችን ሆን ብሎ እያዘጉበት ማለት ነው። ምንም ሰውን እኮ አይነካም። ግን በቃ ለወንዶች ለወንድ ብር አትላኩ ምናምን። በቃ ሁሌ ለኛ ነው የምጮኸው ለቤተሰብ። ራሳችሁን ጠብቁ፣ እራሳችሁን አስቀድሙ ምናምን ነው ምለው ሁሌ። ሳብስክራይቡ ማለት ዩቱቡን ሁሌ እንደዘጉበት ነውና፣ በጣም ተስፋ ሳይቆርጥ አሁንም ወደ ሁለት መቶ ምናምን ሺ ሳብስክራይብ አለው። እየገባችሁ እንግዲህ ሳይስክራይብ አድርጉ። አብሬሽ ማለት ዝም ብሎ ለሚሳደቡ ምናምን ሳይስክራይብ እናደርግ የለን ለእንደዚያ አይነት ሰዎች ሳይስክራይብ አድርጉ እህቶቼ። ያው እሱም አታውቁት የለም፣ አብሪሽ ቄራው ስደተኛ ወዳጅ ብላችሁ እንትን ስታደርጉ ይመጣላቸዋል ማለት ነው። እየገባችሁ ሳይስክራይብ አድርጉ። ምርጥ ወንድማችን ነው። እንግዲህ እሱን ፈጣሪ ከነ ምስቱ ጨርሶ የማሮ መቤት የእውነት ከእናንተ ጋር ትሁን ምረቱን ሰላሙን ታምጣላችሁ። እኔ ሌላ ምንም አቅም ኖሮኝ ማደርግላችሁ ነገር ባይኖርም በጸሎት የእውነት እጸልላችኋላ። ፈጣሪ ይርዳችሁ። አብርሽዬ ወንድማችን አይዞ፣ ፈጣሪ ይርዳ። እናንተንም ደግሞ ሁላችንም ፈጣሪ ጠብቀን ከእንደዛ አይነት ከድንገተኛ አደጋ ሁላችንም ፈጣሪ ጠብቀን። እህቶቼ ወዳችኋለሁ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው